አመሰግናለሁ። ስሜ ሚሊያን እንዳለ ይባላል። ከዳግማዊ ምኒሊክ የ11ኛ ክፍል ናቹራል ሳይንስ ተማሪ ነኝ። እንግዲህ ዛሬ በ በቱሪዝም ወራቶች ላይ ሁልጊዜ መስከረም አስራ ሰባት የቱሪዝም ቀን ይከበራል እና ይህን ወራትን አስመልክቶ በትምህርት ቤታችን ልዩ የኤግዚቢሽን ማዕከል ተዘጋጅቶ ነበር። ያንን ከጨረስን በኋላ ደግሞ ቱሪዝም ሚኒስቴር ባመቻቸልን ትልቅ ኢቨንት ይህንን ሁለት ቢያንስ የአገራችሁን ቅርሶች ሁለቱን እስኪ ጎብኙት ብሎ ዛሬ ዛሬ እና ነገ ጥሩ ጊዜ እያሳለፍን እንገኛለን። መጀመሪያ የጎበኘነው ቦታ መልካ ቁንጡሬ የሚባል ቦታ ነው። እሱ በጣም ቆንጆና በጣም አረንጓዴ ለምለም ቦታ ነው። ብዙ ነገር እዛ ሄደን አይተናል። በመቀጠል ደግሞ የሄድነው ወደ ጢያ ትክል ድንጋይ ነው። ጢያ ትክል ድንጋይ ከት ከምን ተነስቶ የት እንደደረሰ ያለውን ሂደት በደንብ አይተናል። እናም ደግሞ ይሄንን ኢቨንት ስላዘጋጀልን የኢትዮጵያ ቱሪዝም ሚኒስቴር እጅግ እናመሰግናለን። ይሄ ይሄ ኤግዚቢሽን በየጊዜው እንዲቀጥል አድቫይስ ሰጣለው። እናም ደግሞ ይሄ ዝግጅት በእኛ ትምህርት ቤት ብቻ ሳይሆን በሁሉም ትምህርት ቤት እንዲዳረስ ተስፋ እንደምዳረስ ተስፋ አደርጋለሁ። በጣም ደስ የሚል ጊዜ የሚያሳልፍ ነው። አመሰግናለሁ።